ሰላም ተመልካቾቻችን፣ እንደምን ቆያችሁ? ለዛሬ የሙዚቃ ሰዓታችን ለመተንተን የመረጥንላችሁ የሚካያ በኃይሉን ሀገሬ የተሰኘ ዜማ ነው። ቆንጆ ሙዚቃ ነው፣ ይተነተናል። ለዚህ ደግሞ እንግዳ ጋብዣለሁ። እንግዳዬ መሰረት አሰፋ ትባላለች። አዲስ አበባ ዩኒቨርሲቲ ፒኤችዲ እየሰራች ነው የምትገኘው። የስነ ጽሁፍ ባለሙያ ናት። ከእርሷ ጋር ቆይታ እናደርጋለን ማለት ነው። እናንተም አብራችሁ ከእኛ ጋር እንድትቆዩ እንጋብዛችኋለን። መሲ፣ እንኳን ደህና መጣሽ እንኳ እስቲ ለመጀመሪያ ክል የሚካያን ሀገሬን እንዴት አየሽው? ከሌሎች ለሀገር ከተዘፈኑ ዜማዎች ምን ይለየዋል? ምን አገኘሽበት? የሚካያ ሀገሬ፣ ሌሎች ብዙ ሙዚቀኞች ስለ ሀገር ብዙ ብለዋል። የስነ ጽሁፍ ሰዎች፣ አብዛኞቹ የኪነ ጥበብ ሰዎች ስለ ሀገር ብዙ ብለዋል፣ ግን የሌሎቹ እንዴት ነው? ቁጭት ነው የሚነግሩን፣ ጀግና ነን ነው የሚሉን፣ ቅርስ አለን ነው የሚሉን፣ ታሪክ አለን ነው የሚሉን። ሚካያም እነሱን ነገሮች አልተወቻቸውም። ከዛ ግን ከሱ አሻግራ ነገን ታይልናለች። ሀገራችን ነገ እዚህ ቦታ ብትሆን እንደዚህ ሆና ብናያት ዓለም ሁሉ የሚያያት የሚያመሰግናት፣ የሚያወድሳት እልል እያለ የሚሰማት ሀገር ብትሆን ትለናለች። ተስፋዋን ነው የምትነግረን። ነገን ነው አሻግራ እንድናይ የምታደርገን። ከጊዜ ቀድመን እንድንሄድ የሚያደርግ ጠንካራ ሀሳቦች የተነሱ በጣም ጠንካራ የሆነ ስራ ነው የሚካያ ሀገሬ። ሰው ትዳር ሲመሰረት ምን ይላል? አጣች፣ ነጣች፣ ጠቆረች፣ ገረጣች፣ ታመመች፣ መከነች ብዬ ላልተዋት ይላል አደለ? ሀገርም ልክ እንደዛ ደህና ናት ብለ የምተዋት አደለችም። አላደረገችልኝም ብለ ገሸሽ የምትል አደለችም። ሰው እኮ መከነ ብዬ አልተውም ስትል፣ ልጅ አለመውለድኮ ቀላል ነገር አደለም። ፔን አለው ውስጡ፣ የማጣት ስሜት በደንብ አለው። ያማል፣ ግን አልወለደም ብዬ ትቸዋል አልሄድም። ሀገሬንም አጎደለችብኝ ብዬ ትቻት አልሄድም። የለኝማ፣ ሌላ ሀገር ሊኖረኝ አይችልም። ሰው ከአንድ ሰው ጋር ትዳር ኖሮት ከአንድ ሰው ጋር ጸንቶ እንደሚኖረው ሁሉ አንድ ሀገር ነው የሚኖርህ። ስለዚህ ይሄ ነገሩ አጎደለብኝ ብለህ አማራጭ ሀገር የለም፣ ወዴትም ልትሄድ አትችልም። ቃል ኪዳንህ በጥረትህ ነው የሚታየው። መጀመሪያ ፍቅር ስሜት ነበር አይደለ? ቃል ኪዳን ስትገባ ግን ቃል ብቻ አይደለም የሚያስርበት፣ ኪዳን አለው ድርጊት አለው ውስጡ ላይ ሁሌም ኮሚትድ ሆነ የምትታገልለት የምትጠብቀው እንዳይጎል እንዳይፈርስ የምትጠነቀቅለት ስለዚህ ጠንካራ የሆነ የለም፣ እድገቱን የምታይበት ከየት ተነስቶ የት እንደደረሰ በደንብ የምታይበት ሀሳብ ነው። ከፍቅር ከቃል ኪዳን ከትዳር በኋላ ደግሞ ልጅ እንውለድ የሚል ሀሳብ አለው። ከዛ ግን ያ ልጅ አሸናፊ፣ ፊት አውራሪ፣ ጊዜን የቀደመ ነገን የሚያይ ከዓለም ጋራ የሚስተካከል እንዲሆን ደግሞ ትመኛለች፣ ትጠይቃለች። ይህንንስ እንዴት እንትንት ነው? እዚህ ጋ እኔ በደንብ እንድናወራበት ፈልገው። ቆንጆ ሀሳብ። መጀመሪያ ሰው ትዳር ሲመሰረት ዘሩን ይተካል አይደለ? እንትኑ ይሄ ፕሮግረሱ ከየት ተነስቶ የት እንደደረሰ ብለን አልቀድም። መጀመሪያ ተዋደህ ቃልኪዳን ገብተ ትዳር መስረተ ምናምን ዘርህን ትተካለ፣ ትውልድ ትተካለ ማለት ነው። ከዛ ግን ይሄ ትውልድ ሚካያ እንዴት ነው የምትገልጸው? ይሄ የሚወለደው ትውልድ ሀገሩን የተሻለች ቦታ የሚያደርስ የሚያሻግራት ነው። ከዛ ደግሞ ይሄ የትዳሩ አካል አደለ? ልጁ ራሱ በትዳሩ የተገኘ ፍሬ አደለ? ተወዳዳሪ አሸናፊ ነው የሚሆነው። ከማን ጋር ነው የሚወዳደረው ስትል ከራሱ ጋር ነው የሚወዳደረው። ምንትላለች ከሰ ከተማይሽ በላይ ከራስሽ ብለጪ ነው ምትለው። ከራስሽ ከራስ ጋር ስትወዳደር ምን ይሆናል? ምሳሌ ሁሌም ተወዳዳሪ አሸናፊ ለመሆን ተወዳዳሪን ጠቅቀ ማወቅ አለብህ። ደካማ ጎኑ ማወቅ አለብህ። ጠንካራ ጎኑ ማወቅ አለብህ። ቤት በኩል ቢመጣ ሊያሸንፍ እንደሚችል በደንብ ማወቅ አለብህ። ከዛ አሁን ደግሞ ተወዳዳሪ ራስህ ነው፣ ከራስ ጋር ነው የምትወዳደረው። የውጭ ተጽዕኖ ዌስተርናይዜሽን የሚያመጣብንን ነገር ምናምን እየቀረፍ እንሄዳለን። ምክንያቱም ጉዳያችን ከነሱ ጋር መወዳደር አይደለማ። ግጥሙ ላይ ምንድን ነው የምትለው? የውጭ ዓለም ወደዚህ የሚመጣው ሊያመሰግነን ነው፣ ሊያወድሰን እዚህ ቦታ ደረሳችሁ ሊለን እልል ሊልልን ደስታችንን ሊካፈለን ነው የሚመጣው። ውድድሩ ላይ በሙሉ የለም። ውድድሩ ከራሳችን ጋር ነው። ከዛ ግን ስናሸንፍ ማሸነፋችንን፣ ድል ማድረጋችንን ድጋሚ ለኛ ሊነግሩን ይመጣሉ፣ በልልታ በውዳሴ ማለት ነው። ዓለም ሁሉ ቆሞ የሚያጨበጭብልን እንሆናለን። ምናልባት ይህ ትውልድ ጊዜን መብለጥ አለበት። ጊዜን እንብለጠውም ትላለች። እና ምን ማለት ነው ይህ ሀሳብ? ይሄ በጣም ጠንካራ ብዙ ሊወራበት የሚገባው ሀሳብ ነው። ጊዜ እንብለጠው ስትል መጀመሪያ ጊዜ ራሱ ምንድን ነው? የትኛውን ጊዜ ነው የምትበልጠው? ጊዜን እንብለጠው ስትል ልጅነት ላይ ቆመ ወጣትነትን ማየት ማለት ነው። ልጅነት ላይ ትቆምና ሳድግ ምን አይነት ሰው ነው መሆነው፣ ምን አይነት ስብህና፣ ምን አይነት ማንነት ነው የሚኖረኝ ብለ ታያለ። ከዛ ቀድመህ ስለሆነ ያየኸው ገና ሳታድግ ትሰረዋለ እሱን ሰውዬ ምንቴ አድጎ ምን አይነት ሰው ነው መሆን ያለበት ብለ ታስብና ራስ ቢልድ ታደርጓለ ያለው ማንም ጣልቃ ሳይገባብህ እራስህ ማንነትን ትሰሯለህ። እንደ ሀገር ደግሞ ስታየው ቴክኖሎጂው ሊሆን ይችላል ማደጉ ኢኮኖሚካሊ የበለጸገች ሀገር መሆን፣ ሰላም መፍጠር፣ ተስፋ ያለው ነገን በደንብ የሚያለም ትውልድ መፍጠር ከዛ ግን ምንድን ያደረገችው ዛሬ ዛሬ ላይ ቆማ ኢትዮጵያ ነገ የት ቦታ ነው መድረስ ያለባት ስትል ነገን ራሱ ቀድማው ነው መሄድ ያለባት። ነገ ላይ ደርሳ የምትቆም ሀገር አይደለችም። ነገዋን ራሱ ቀድማው ትሄድና ከዛ በኋላ የሚፈጠረውን ነው የሚመጣው ትውልድ ምናምን አይደለም። አሁን ያለው ራሱ ከሚመጣውም አልፎ ብዙ ነገር ሰርቶ ነው የሚሄደው። ፖለቲካውን ጥርት አድርጎ ሰላም አስፍኖ ኢኮኖሚካሊ በጣም ጠንካራ ምትባል በደንብ ራሷን ችላ የምትቆም ሀገር አድርጓት ነገ ብለህ የምታልመውን ነገር በሙሉ ዛሬ ላይ ሰርቶት ነው የሚሄደው። ስልክ ያልተፈጠረበት ዘመን ላይ ስለ ስልክ ማሰብ ቀላል አይደለም፣ አይደል? ሞባይል ስልክ እኮ ያኔ ገና አልተፈጠረም። ሚካያ እንደዛ ነው የምታደርገው። ይሄ አሁን ላይ ያለው አስተሳሰብ፣ አሁን ላይ እየሰራን ያለነው ነገር ምናምን እሱ ዛሬ ነው። ሚካያ ነገንም ጭምር ነው አልፈነው እንሄድ የምትለ እነዚህ የምርቃት ስንኞች ሀገርን የገለጸችበት ምኞቷን ያሰፈረችባቸው ስንኞች ይመስለኛል እና ይህንን እንዴት እናየዋለን? ምርቃት ሲባል እኛ ሀገር በጣም የተለመደ ነገር ነው። በእያንዳንዱ እንቅስቃሴዎቻችን ውስጥ ስንሰባሰብ፣ ሰዎች ሁለት ሶስት ሆኖ ሲቀመጡ፣ ቡና ስናፈላ፣ በዓል ስናከብር፣ በጣም የተለመደ ነገር ነው። ኢትዮጵያዊ ማንነት ውስጥ ማለት ነው። ከዛ ግን የተለመደው ታላቅ ታናሹን ሲመርቅ ነው አይደለ? አሁን ደግሞ በተቃራኒው ነው። ሚካያ እኮ አንዲት ግለሰብ ናት፣ ግን የምትመርቀው ሀገርን ነው። ሀገር በጣም ጃይንት የሆነ ሀሳብ ነው። በውስጡ ብዙ ሚካያዎችን የያዘ ብዙ ትውልድ ብዙ ስብ እና ብዙ ማንነት የያዘ ሀሳብ ነው ሀገር። ብዙ ሙዚቀኞች ሀገራቸውን ለምሳሌ ቆሜ ልመርቅሽን ማንሳት እንችላለን። ሀገራቸውን ይመርቃሉ ብዙ ሙዚቀኞች። ይሄ እንትን ስስትህን ያሳይልሃል፣ እስከ ምን ጥግ ድረስ እንደምትወዳት በጣም የምትወደውን የምትጨነቅለትን ነገር አይደል፣ ሁሌም ጥሩ እንዲገጥመው ደና እንዲሆን የምትመኘው እሱ ምኞቷን ነው ወደ ምርቃት ያመጣችልን። ምን ያክል ሀገሯን እንደወደደች በምን ያክል ልክ ይሄ የሳለቻትን የገነባቻትን ኢትዮጵያ ነገዋን ምን ያክል ልታየው እንደጓጓች የምታ ያሳይበት ነው። እችን ኢትዮጵያ እችን ያወራልላትን ታላቅ ሀገር ማን ነው አሁን እሷ ወደ ተመኘችው ከፍታ የሚያደርሳት? ምንስ ኃላፊነት አለበት ይህ ትውልድ? እኛንን ያንን ማድረግ የምንችለው ሚካያኮ ስትነግረን ከትዳሯ ያፈራቻቸው ልጆች ያቺን ነገን ቀድማ የሄደቿን ኢትዮጵያ እንደሚሰሯት ነው የምትነግረን። በልጆችሽ አብቢ በልጽጊ ነው የምትለው፣ በልጆችሽ እኛንን ልጆቿ። ከኛ የተሻለ ማንም ሰው ሊመጣ አይችልም። ሁሌም የቅብብል መድረክ አይደለ? ህይወት እራሷ በቅብብል ነው የምንኖራት አይደለ? አንተ ከአባትህ የተቀበልከውን ነገር እንደወረደ ሆነ ከአባትህ እንዳገኘ ሆነ ለልጅ ካሳለፍከው ያንተ ህይወት ኪሳራ ነበረ ማለት ነው። የራስን አሻራ አስቀምጠ ማለፍ መቻል አለብህ። አባትህ ለአንተ መስራት የሚችለውን ነገር በሙሉ ሰርቶ ሰጥቷል። አንተ ደግሞ ለልጅህ የሆነ ምትጠርግለት መንገድ ሊኖር ይገባል የሆነ የምትጨምረው ነገር ኖረህ ማለፍህ ምንት የሚባል ልጅ ነበረ በመባል ብቻ ማለፍ የለበትም የሆነ አሻራ አስቀምጠ መሄድ ስምህን የሚያስጠራ ጠንካራ የሚባል ነገር አስቀምጠ መሄድ መቻል አለብህ እኛነን ይሄንን ልናደርግ የምንችለው የትዳሩ የተዳሩ ፍሬኩ ተጋብተው የወለዱት እኛን ነው ትውልድ ነው ያፈሩት ስለዚህ ይሄንን ምርቃት አሜን ይሆንልኝ ይደረግልኝ ስንል አደራውን ተቀብያለሁ አደርገዋለሁ እጥራለሁ እታገላለሁ ማለት ነው ስለዚህ የተባለው በሙሉ ይደረግልን፣ አደራችንን የምንወልጣ ትውልድም ያደርገ። አሜን አሜን፣ ክበል አሜን።